ሰበር ዜና። ስምንተኛ ቀኑን የያዘው የእስራኤል ና ኢራን ግጭት መስፋፋቱን ማንም ሰው ሊቆጣጠረው የማይችል እሳት ሊያቀጣጥል ይችላል ሲሉ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ አሳስበዋል። ዋና ጸሐፊው ኒውዮርክ በሚደረገው የተባበሩት መንግስታት የጸጥታው ምክር ቤት መክፈቻ ንግግራቸው በሀገሪቱ መካከል ያለው ግጭት መቀጠሉን ዓለምን ወደ ቀውስ የሚከት ነው ብለዋል። አንቶኒዮ ጉተሬስ የግጭቱ ማዕከል የኑክሌር ጥያቄ ነው ብለው እንደሚያምኑ ተናግረዋል። ኢራን የኑክሌር ጦር መሳሪያ እንደማትፈልግ በተደጋጋሚ ተናግራለች። ነገር ግን ማወቅ ያለብን የመተማመን ክፍተት እንዳለ ነው ብለዋል። በኢራንና በእስራኤል መካከል እየተካሄደ ያለው ጦርነት እንዲቆም እንዲሁም ወደ ጠረጴዛ እንዲመለሱ እማጸናለው ብለዋል አንቶኒዮ ጉተሬስ። ስላዳመጣችሁኝ ከልብ አመሰግናለሁ። ቻይናሉን ፎሎ በማድረግ ቤተሰብ እንድትሆንኝ እማጸናለሁ። ቴንኪዩ